ጌታ ስለምን በቀራኔው ተሰቀለ ቢሉ ዳዊት ወገብረ መድኃኒተ በማእከለ ምድር ብሎ ነበር እና ጌታም እየከብር ነብይ በሀገሩ ወፈድፋደሰ ደሰ በሀበ አዝማዱ ብሏል። ይህ ማለቱ በሀገራቸው የሚኖሩ ደጋግ ሰዎች ካይናት አይከበሩም፣ አይታፈሩም እኔም በሀገሬ በኢየሩሳሌም አደባባይ እሰቀላለሁ፣ ሞታለሁ ሲል ነው እና። ይህን ትንቢት አምሳል ለመፈጸም ነው። መልከጼዴቅ የዴክ በቀራኒዮ አጽመ አዳምን ሲጠብቅ እስራኤል እየተጣሉ ሲሄዱበት እውነት ይፈርድባቸዋል። የማታ ማታ ግን ሳያስታርቅ አይሰዳቸውም ነበር። መልከጼዴቅ የጌታ እስራኤል የአዳምና የሔዋን አምሳል ናቸው። መልከጼዴቅ እውነት እንደፈረደባቸው ጌታም አዳምና ሔዋን ጸበለስን በልተው ቢበድሉት እውነት ፈርዶ ገሃነመ እሳት አወረዳቸው የማታ ማታ እንዳስታረቃቸው ጌታም ምንስ ቢበድሉኝ ፈጠረን ሳይሉኝ እንጂ ፈጥሬያቸዋለሁ ብሎ ወርዶ ተወልዶ የማዳኑ አምሳል ነው። በአዳማዊ ጽምት ላይ ስጋው ተቆረሰበት፣ ደሙ ፈሰሰበት። ጌታም ለአድኖት አዳም እንደመጣ ሲያጠይቅ በቀራንዮ ተሰቀለ። አንድም በአራቱ ማዕዘን ዓለም ያለው ሁሉ ፍጥረት የለየሁለት የለኝም በኔ ያመነ ሁሉ ይዳን ሲል ነው። ሲሰቅሉትም ጥጦስና ዳክርስ የሚባሉ ቀማኞች ይዘው ነበር እና ጥጦስን በቀኝ ዳክርስም በግራ ጌታችን በመካከል አድርገው ሰቀሉት። የማናና ጸጋማ የመባላቸው ግን በጌታችን ግራና ቀኝ ስለተሰቀሉ ነው። ምን ነው? ጌታችንን በወንበዶች መካከል ሰቀሉት። ጌታስ ስለምን ተሰቀለ ቢሉ አይሁድ ጠልተውታልና፣ ኢየሱስን አዝራዊ ንጉስ እንጂ ነህ፣ ግራቀኝ ቢትወደድ ይገባሃል እያሉ ሲሳለቁበት ነው። ጌታችን ግን ኋላ በለተ ምጽአት ጊዜ ጻድቃንን በቀኝ አጣንን በግራ ቁሜ የማጸድቅ የምኮንን እኔ ነኝ ሲል ነው። ደግሞም ከራሱ ላይ በላይ በቀረው ስንዝር ሙሉ መስቀል ጲላጦስ ይህ የተሰቀለው የአይሁድ ንጉሳቸው ነው፣ ንጉሳቸውን ሰቀሉ ብሎ ጻፈበት። በጊዜ ስድስት ሰዓት ቀትር ሲሆን ቢሰቅሉት በምድር አራት፣ በሰማይ ሶስት፣ በድምሩ ሰባት ተአምራት ተሰሩ። በምድር አይባን ተፈተቱ፣ መቃብራት ተከፈቱ። ከሽህ ዝቅ ከ አምስት መቶ ከፍ የሚሉ ሙታን ተነሱ። የቤተ መቅደስ መጋረጃ ከሁለት ተከፈለ። በሰማይም ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። አይሁድ ጌታችንን ራቁቱን አቁመው ቢሰቅሉት የፈጣሪያችንን እርቃን አናሳይም ሲሉ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ረገፉ። አንድሚህና የቀያፋ የመንግስት የክህነት ብርሃነ ጸጋ ሙቀተ ጸጋ ነበራቸው። ጌታም እንግዲህ የመንግስት የክህነት ብርሃነ ጸጋ የሙቀተ ጸጋ የላችሁም ወሰድሁባችሁ ሲል ነው። ጌታም ተሰቅሎ ሳለ አምላኬ አምላኬ እያለ ሲጸሊ ዲያብሎስ ቢሰማው ይህ ሰው ሩቅ ቢሲ ነው፣ እነሆ ፀይረሞቱ ዙ ያስጨንቀዋል እጀ ነፍሱን ከስጋው ለይቼ ስጋውን በመቃብር አበሰብሳለሁ ነፍሱን በእጀ ይዛለሁ ብሎ እስከ እግረ መስቀል ቀረበ። ጌታም ከመጣሽ ማርያም ታምጣሽ እንዲሉ በነፋስ አውታር ወጥሮ በእሳት ሰንሰለት አስሮ አስጨንቆ አስጠብቦ ያዘው። ዳብሎስም እጅግ አላበው ደከመው። ከዚህ በኋላ ጌታ የዳብሎስን ድንቁርና ገልጾ ብርሃነ መለኮቱን፣ ስርዓተ መንግስቱን አሳየው። መላእክትም በቀትር ጊዜ ፈጣሪያችንን እናመሰግናለን ብለው ቢመጡ ራቁቱን ቁሞ አካሉ ደም ለብሶ አክሊለ ሦክ በራሱ ተደፍቶበት በመስቀል ተሰቅሎ ቢያገኙት ደንግጠው ከመስቀሉ እግር እንደ ቅጠል ረግፈው አሳየው። ዲያብሎስም ጥንቱንስ በደለኛ እኔ ነኝ እንጂ እርሱማ በድንግልና ተጸንሶ በድንግልና ሲወለድ በደረቅ ግንባር ዓይን ሲፈጥር ለምጽ ሲያነጻ አላዛር አላዛር ና ጻፋ መቃብር ብሎ ሙት ሲያስነሳ የባሕርይ አምላክነቱን አላሳየኝም ነበር። አሁንስ እንደ ውሃ ያፈሰኝን እንደ ሰም ያቀልጠኝ ምን ያደርገኝ ይሆን እያለ መከራውን አበላለጠ። ጌታም ፈፍጥረቱ ጭንቅ አይችልምና ከመከራው አስታገሰለት። አንድም ጣል በደጅ እሰር በፍንጅ እንዲሉ ቢያስጨንቀኝ ነው እንጂ ወድጀንክሻለሆን እክሻለሁ ሆነ ባለ ነበርና በፈቃዱ እንዲከስ ነው። በዚህ ጊዜ ጌታ ዲያብሎስን በአይነ ቁራኛ ይዞ ጠየቀው። አንተ እንዴት ከመላእክት በላይ አብልጬ ሾሜ ብተውህ እኔ ፈጠርኳችሁ ብለህ አስተህ ገሃነመ እሳት አወረድካቸው። ኋላስ አዳምንና ሔዋንን ፈጥሬ በገነት ባኖራቸው ይህችን ዕፀ በለስ ብትበሉ የባሕርይ አምላክ ትሆናላችሁ ብለህ አስተህ ገሃነመ እሳት አወረድካቸው። ኋላስ ነቢያት ይወርዳል ይወለዳል እያሉ ትንቢት ቢናገሩ ሱባኤም ቢቆጥሩ በመናፈቃን ካህናት፣ ባህላውያን፣ መኳንንት በካህድያን ነገስታት ልቡና አድረህ በሽመል ስታስደበድባቸው በመጋ ስታሰነጥቃቸው እንዴት ኖርህ? ይህ ሲቅርና እኔ የተናገርኩትን አላስቀር፣ የማላደርገውን አልናገር፣ ለአዳም የሰጠውትን ተስፋ እደርሳለሁ ብዬ ብሰቀል ይህ ሰው ሩቅ ቢሲ ነው። ነፍሱን ከስጋው ለይቼ ስጋውን በመቃብር አፈርሳለሁ፣ አበሰብሳለሁ ነፍሱን በእጄ ይዛት አለሁ በሲወል ገዛት አለሁ ብለህ ምን ስልጣን አግኝተ መጣህ ብሎ ቢጠይቀው አቤቱ ጌታዬ፣ እንደ ሰማይ ያለ ሌላ ሰማይ፣ እንደ ምድር ያለ ሌላ ምድር፣ እንደ ፍጥረቱ ያለ ሌላ ፍጥረት አግኝቼ ስንኳን ከወደፍት በፊትና ከወደፍት በኋላ የሰራሁት ኃጢአት፣ እሱሉ ይቅርና አንዲት ሰዓት በጲላጦስ ፊት ላቆምኩህ ካሳ ባልበቃህም ነበር። ነገር ግን ፍጥረቱ ሁሉ ያንተ ነው፣ የኔ የለኝም ብሎ የእግዚአብሔርን ፈጣሪነት የእሱን ፍጡርነት በገዛ ቃሉ መሰከረ። ዲያብሎስም አቤቱ ጌታዬ፣ ነገር ግን አዳምና ሔዋን ከነ ልጆቻቸው በእኔ እጅ ተይዘው በሲወል ተግዘው ይኖራሉና ካሳ አድርገህ ውሰድልኝ፣ እኔንም ከጥንት ቦታዬ ስደደኝና ሃይማኖት ያልተማሩትን ምግባር ያልሰሩትን ኃጢአት ሰርተው ንስሐ ያልገቡትን ቃል ኪዳን ስጠኝና በሲኦል እንደ መሶብ ፍርፋሪ ስለቅማቸው ልኖር ብሎ ይሰግድ ይጸልይ ጀመር። ጌታችንም እንዳታሸንፋቸው መጻሕፍትን እጽፍላቸዋለሁ፣ መምህራንን እሾምላቸዋለሁ፣ በንስሐ እቀበላቸዋለሁ እንጂ ሃይማኖት ካልተማሩ ምግባር ካልሰሩ ኃጢአት ሰርተው ንስሐ ካልገቡ እኔን ጠልተው አንተን ከወደዱት ሰጥቻሃለሁ፣ ይሁኑ አለው። በዚህ ጊዜ የጌታችን የባሕርይ አምላክነቱ በሰውም በዲያብሎስም ዘንድ ታወቀ። የዚህ ዓለም ንጉሥ በአዳራሽ ተገኝቶ በዙፋን ላይ ተቀምጦ በበደለኛ ይፈርዳል፣ የተበደለን ያስክሳል። ጌታ መስቀሉን ምቹ ዙፋን አድርጎ በመስቀል ተሰቅሎ ዲያብሎስን አስሮ ገሃነመ እሳት አወረደው። አዳምን ከማይሰራ ኃጢአት ፈትቶ ከገሃነመ እሳት ከነልጆቹ አወጣው። አንሰ ተሰይምኩ ንጉሰ በላዕለ ጽዮን በጽዮን በደብረ መቅደሱ እንዳለ ክቡር ዳዊት። አንድም ጽዮን የተባለች ማኅፀነ ማርያም ደብረ መቅደሱ የተባለ አካሏ ነው። ጌታም እነዚህ አላወቁም እንጂ እኔስ በማኅፀነ ማርያም አድሬ ለጻድቃን ለሰማይታት ነገስሁላቸው፣ በአይሁድ በመናፍቃን ነገስሁባቸው ሲል ነው። አንድም ጽዮን የተባለ መስቀሉ ደብረ መቅደሱ የተባለ አካሉ ነው። እነዚህ አላወቁም እንጂ እኔስ በመስቀል ተሰቅዬ ለጻድቃን ለሰማይታት ነገስሁላቸው በአይሁድ በመናፍቃን ነገስሁባቸው ሲል ነው። እንደዚህ ሰባት ታምራት ሲሰሩ አይተው የባሕሪ አምላክ ነው እንጂ፣ የባሕሪ አምላክማ ካልሆነ እንዲህ ያለ ታምራት ባልተሰራ ነበር ያሉ ክርስቲያን ተባሉ። አምላክማ አይደለ፣ የአምላክ ወዳጅ ደግ ሰው ነው፣ ነቢይ ነው ያሉ እስላም ተባሉ። እስላምና ክርስቲያን የተባሉበት ያን ዕለት ነው። አይሁን ግን አምላክም ነቢይም አይደለ፣ ሐሳዊ መሲህ ነው፣ ከቄሳር በቀር ሌላ ንጉሥ የለም ብለው ካዱ። ከዚህ በኋላ የአራቱ ቤተ ሮማውያን የጌታችንን ጫማውን ልባልበውን አንድነት ተሰርቶ ነበር እና አንድ መደብ ልብሱን፣ መጎናጸፊውን አንድ መደብ፣ ኩፋሌቱን፣ መጠምጠሚውን አንድ መደብ፣ ዘንጉን፣ መነሳነሱን አንድ መደብ አድርገው ከአራት ተካፈሉት። ቀሚሱን ግን የተወለደ ዕለት ሰባ ሰገል አምጥተው አበርክተውለት ነበር። መርፌ መቃድ ያልነካው አካሉ እያደገ የሚያድግ ባለ ታምራት ነበረ። አይሁድም አንቅደደው እጣ የደረሰው ይውሰደው ብለው እጣ የደረሰው ወስዶታል። ጌታችን ግን ይህን ሁሉ መከራ ሲቀበል በትህትና በትዕግስት ሲቀበለው ዋለ እንጂ ከትኩሳቱ አብርዱልኝ፣ ከመከራው አስታግሱልኝ አላለም። ምንም ምንም አልተናገረማ ቢሉ የትዕቢት የፍርሃት የሚሆን አልተናገረም፣ እንጂ ለሰው መድኃኒት፣ አብነት የሚሆን በመስቀሉ ላይ ሆኖ ተናግሯል። አምላኬ አምላኬ ነጽረኒ ወለምን ታደገኒ አባ ስራ የሎሙስ መበዘይ ያምሩ ይገብሩ ነዋ ወልድኪ የሆነ ያ ምከ ኤሎሄ ኤሎሄ ኤሎሄ ኤልማ ስላማ ሰበቅታኒ ወአንተ ትቀድሞ ለአዳም በወያ ውስተገነት አባ መሐፅን ነፍሴ ውሰዴከ ወይቤ ተፈጸመ ኩሉ ብሎ ሰባቱን ታምራት ተናግሯል። ቃላት አደራ ሄ ሰባተ እንተዲ በመስቀል ነበብ እንዳሉ የሊም ሰባቱ በየራሳቸው ሐተታ አላቸው። አምላኬ አምላኬ ነጽርኒ ማለቱ ነጽር ሊ ሲል ነው። አቤቱ የመናንን ከፍቶታት እኮያ ከሀጣው ርኩሳት ጠብቅልኝ በአይነ ምሕረት ይልኝ ሲል ነው። ወለምንት አደገኒ ማለቱ ወለምንት አደገኒ ብዬ ሲል ነው። አቤቱ የመናን በበደሉት በደል እኔ ከካስሁላቸው በኋላ ምነው ነው ለምን ትልብኛለህ? አውጣልኝ እንጂ ምነው ጋህነመሳት ገሃነመ ብሎ ጌታ ስጋ መልበሱ ስለ እኛ በእኛ ተገብቶ ሲጸልይልን ነው። አባ ስራ ይገብሩ ማለቱ መላይክተ ብርሃን በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ አካሉ ደም ለብሶ ራቁቱን ቁሞ አክሊላይ ሶክ ተሸክሞ በመስቀል ላይ ተሰቅሎ ቢያገኙት ደንግጠው እንደ ቅጠል ረገፉ፣ እንደ ሻሽ ተነጠፉ። ቅዱስ ሚካኤል ግን ቁሞ ያደንቅ ጀመር። ቅዱስ ገብርኤልም እንዲህ ክፎች ሰዎች ፈጣሪን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘ። ሚካኤል አርመመው፣ ገብርኤል ተደመ እንዲል ጌታም ፈጣሪያቸው እንደሆነ ባያውቁ ነውና ታው ታቁጣ ታገስ፣ ሰይፍህን መልስ ቢለው ያንተ ምሕረት ቸርነት ሁል ጊዜ ነው ብሎ ሰይፉን በቁጣ ቃል ቢያም ዘገዝገው የቤተ መቅደሱን መጋረጃ ከሁለት እየከፈለ ወርዶ ምድርን እየሰነጠቀ ገባ። ያን ጊዜ የገባ ሰይፍ እስከ ዛሬ ድረስ ሲወርድ ይኖራል ነዋ ወልድኪ ወነያ እም ከማለቱ ጌታችን የተሰቀለለት እመቤታችን በከተማው ውላ ነበር። የከተማው ወሬ እኩሉ ሰቀሉት፣ እኩሉ አልሰቀሉትም እያሏ ስትጨነቅ ዋለች። ዛሬ የታመመ ሰው ዘመድ እንጥሩልኝ እንዲል ሁሉ ጌታም ዮሐንስ ወልደ ነጎድጓድን ጠርቶ ሂድ፣ እናቴን እንጥራልኝ። መከራዬን ተየው አለው። ዮሐንስም እመቤቴ ሆይ ልጅሽ ተሰቀለ ቢላት ደንግጣ ስትወጣ ደናግል ተከተሏት። አይሁድም ከኛ ሴራ የተለየ ቤቱ ይተኮስ፣ ከብቱ ይወረስ ብለው ሴራ አድርገው ሕዝቡን ሰብስበው ውለው ነበርና ጌታ የተሰቀለበት ከሕዝቡ ብዛት የተነሳ ቢሰወራት ልጄ የተሰቀለበት የት ነው ብትለው በምዕራብ በኩል ተሰቅሏል አላት። ዘይትነ ማርያም ጌታችን ራቁቱን ቁሞ አካሉ ደም ለብሶ አክሊለ ሦክ ተሸክሞ በመስቀል ተሰቅሎ ብታየው ምን ነው ቀድሞ ቅዱስ ገብርኤል አምላክ ትጸንሻለሽ ትወልጃለሽ ብሎ ያበሰረይ ብስራት ሞት ሆኖ በገደለኝ ነበር እያለች አንድ ጊዜ ከሾህ አንድ ጊዜ ከድንጋይ ላይ እየወደቀች እስከ እግረ መስቀል ደረሰች። ጌታም የእናቱን ጽኑ ሐዘኗን አይቶ አለቀሰ። አይሁድም ቀድሞ በዚች ሰው ልጅ ምክንያት ሄሮድስ አስራ አራት ሺህ ከአራት መቶ አርባ ሕፃናት ፈጅቶብን ነበር የልጆቻችን ደም ተመለሰልን፣ እያሉ ተሳለቁባት። እኩሉ በለቅሶም በገበያም ብንወጣ እንዲህ ያለች መልከ መልካም ሴት አይተንም አናውቅ እያሉ በመልኳ ማማር በሰውነቷ ደምግባት አደነቁ። እኩሉ የሀዘኗ ጽናት የነባዋ ብዛት አይተው አለቀሱ። ጌታም እናቴ ሆይ ብታለቅሺ ብታለቅሺ አይታክትሽምን? ስንዴ ካልተዘራች አትረባም። እኔም ካልሞት ሁላቸው አምስት ሺህ ከአምስት መቶ ዘመን በሲኦል ተግዘው በዲያብሎስ እጅ ተይዘው የሚኖሩ ነፍሳት ከገሃነመ እሳት አይወጡም። ዛሬ መከራው እንደበዛብሽ ነገ ዘመዶችሽ ብርሃን ለብሰው ሲወጡ ደስታው ይበዛልሻልና ታይ አታልቅሺ አላት። ምንም እንዲህ ብላት ከልቅሷ አልታገስም ብላ እምቢ ብትል፣ ዛሬ የታመመ ሰው ልጄን፣ ሚስቴን አደራ ብሎ እንዲሞት፣ ጌታም ዮሐንስን ጠርቶ ለእናቴ ልጅ ሁናት እርዳት አለው። እናቱንም ለዮሐንስ እናት ሁኚው እዘኝለት ብሎ አደራ አቀባበላቸው። ይኸም ዮሐንስ የተቀበለው ዛሬ ሰአሊ ለነ ቅድስት ላላት ሁሉ ተደርጓል እንጂ በዮሐንስ ብቻ አልቀረም። ኤሎሄ ኤሎሄ ላማ ሰበቅታኒ ማለቱ ትርጓሚው አምላኬ አምላኬ እንዳለው ያለ ነው። አይሁድ ግን ኤልማስ ሲል ቢሰሙት ኤልያስ ያለመስሏቸው ኤልያስን ከገነት ጠራው ኤልያስ መጥቶ ሳያድነው ቶሎ የሚገድለው ነገር ምን እናጠጣው ብለው መክረው የዞን ሐሞት ያጠጡት። ስለዚህ ነው አንተ ተቀድሞ ለአዳም በዊያ ውስጥ ገነት ማለቱ ጌታችን የተሰቀለ ዕለት ሁለት ቀማኞች በጌታችን ግራና ቀኝ ተሰቅለው ነበር። በቀኝ የተሰቀለው ሰባት ታምራት ሲሰሩ አይቶ አምላክነቱን ተረድቶ ተዘከረን እግዚኦ በውስተ መንግስትከ ተዘከረን እግዚኦ አመ ዳግም ምጽአትከ እያለ ሲጸልይ በግራ የተሰቀለው ቢሰማው ለራሱ አያውቅ ነዳይ የቀብ የለመነ አወይ እንዲሉ ለራሱ ተሰቅሎ ይጨነቃል፣ እኛን ያድነን ብለህ ትለምነዋለህን? አለው። የማናይም እኛስ መሰቀላችን ነፍስ ገድለን ኃጢአት ሰርተን ፍዳችን ነው ይገባናል። ኃጢአት የሌለበት የባሕሪ አምላክ ንጹህ ሲሆን ለቤዛ ዓለም ብሎ ቢሰቀል ፈጣሪህን ለምን ተሰድበዋለህ? አትፈራውምን? አለው። ጌታም ራሱን ወደ የማናይ ዘንበል አድርጎ ምድረ ግብፅ ስንወርድ የነገርኩ ሁሉ ደረሰ። ከሞት በቀር ሌላ ነገር የቀረኝ የለም። ሂድ ገነት ግባ ብሎ ደመማይተሙን ሰጥቶ ሰደደው። የገነት ጠባቂዋ ሱራፊ መልአክ ደመማይተሙን አይቶ ፈርቶ እየሸሸ አንተ ማን ነህ? የት ትገባለህ ቢለው፣ ወንድሜ አልሰማህምን? አምላክ እንጂ ወርዶ ተወልዶ አለሙን ሁሉ አዳነ አለው። አንተስ ማነህ? አዳም ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? እያለ ደጋጎቹን እየጠራ ቢጠይቀው ሁሉንም አይደለሁም እጀም በሰው ደምነ ክሬ የምኖረን በሌ ነበር አለው። ለእንደዚህ ያለ ክብር ያበቃ ምንድን ነው ቢለው፣ ሰባቱ ተአምራት ሲሰሩ አይቸ አምላክነቱን ተረድቸ ብለም ነው ለእንዲህ ያለ ክብር ጸጋ በቃይ ብሎ አምስት ሺህ ከአምስት መቶ ዘመን ተዘግታ የነበረችውን ገነት በጌታችን ደመማይ ተም ከፍቶ ከአዳም ተቀድሞ ገነት ገባ። ዋንተ ተቀድሞ ለአዳም በወያ ውስተ ገነት ያሰኘው ቃል ይህ ነው። አባ ምሐጽ ነፍስ የውሰደ ከማለቱ በዘመነ ኦሪት የነበሩት ሰዎች ነፍስ ከስጋቸው እየተለየች ሲኦል ትወርድ ነበር። ከዚህ በኋላ ግን ጌታ ከተሰቀለ ገነት ጀምሮ ገነት ይገቡ ጀመር። ወይቤ የተፈጸመ ሁሉ ማለቱ በመጽሐፍ የተጻፈው በነቢያት የተነገረው ሁሉ ደረሰ ሲል ነው። ጌታችንም ሊን ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከስጋው በገዛ ስልጣኑ ለየ። ሞቱን በሰውነቱ ውስጥ በፈቃዱ እንጂ የግድ አይደለም። ነገር ግን መለኮት የተለየውን ስጋ እንበላለን ማለት የሩቅ ብእሲ ስጋ እንበላለን ማለት ክህደት ነው። ነፍስ የተለየችውን መለኮት የተዋህደውን ስጋ እንበላለን ብሎ ያምኗል እንጂ በሲኦል የነበሩ ነፍሳት ያልተማሩ፣ ያልተጠመቁ፣ ያልቆረቡ ነበሩና በአካለ ስጋው ተሰቅሎ ሳለ በአካለ ነፍሱ ሲኦል ወርዶ የተወጋ ጎኑን ቀኝ ክንዱን ቢያሳያቸው ጥምቀትና ቁርባን ሆነላቸው። ነፍሱ ከስጋው ከተለየ በኋላ ለንጊኖስ የሚባል ሐራዊ በተሳለ ጦር ቀኝ ጎኑን ቢወጋው ጥሩ ውሃ ለጥምቀታችን ትኩስ ደም ለቁርባናችን አንድነት ወጥቶ እንደ ለፊደል መንታ ሁኖ ፈሰሰ። እሱም አንድ ዓይና ነበርና ከደሙ ተፈናጥሮ ቢነካው ዓይኑ በራለት። ከዚህ በኋላ ዮሴፍና ኒቆዲሞስ የሚባሉ የጌታችን ወዳጆች ነበሩና ዮሴፍ ድርብ በፍታ ኒቆዲሞስ በመቶ ወቄት ሽቶ አምጥተው ችንካሩን እየነቀሉ ከመስቀል አውርደው ሽቶውን በበፍታው ላይ ረብርበው ገንዘው ዮሴፍ እቀበርባታለሁ ብሎ ያነጻት አዲስ መቃብር ነበረችና ከዚያ አውርደው ሲቀብሩት እለ አንት በሰውነቴ ማዋቴ ብሆን በመለኮትነቴ ሕያው እንጂ ነኝ። ምነው እንደ ሩቅ ቢሲዝም ብላችሁ ትገንዙኛላችሁ? አላቸው። አብየቱ ጌታችን ምን እያልን እንገንዝህ? አሉት። ይልቅስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ተንሥአ እሙታን አመ ሳልስት ዕለት አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኮንን ሕያዋኑ ወሙታን ተሣሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸውና ለወዳጆቹ ለአስራ ሁለቱ ሐዋርያት ለሰባ ሁለቱ አርዲት ለሰላሳ ስድስቱ ቅዱሳት አንስት እስከ ሶስት ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ እህሉሃት ትቅመሱ በሏቸው ብሎ ያን ጊዜ አክፍሎት አስተማራቸው። እሊህንም አስራ ሶስቱን ሕማማተ መስቀል ዮሐንስ ወልደ ነጎድጓድ በአይነ ስጋ አይቶ ጻፋቸው እንጂ በዝን ህሊና ሰምተው በአይነ ህሊና ተገልጾላቸው የጻፏቸው ሰሎሜ፣ ማርታ፣ ኤልሳቤጥ ናቸው። ጌታችን ኢየሱስ ክርስቶስ የተቀበለውን ሁሉ መከራ፣ ስቃይ አንድነት ቢቆጥሩት ዘጠኝ ዕልፍ ከሁለት መቶ ሰማንያ አንድ ነው። ይህንንም ለእኛ ለነፍሳችን መዳኛ፣ ለስጋችን መጠገኛ ሊሆነን ነው እንጂ እንደ ጻድቃን እንደ ሰማያታት እሴት ክብር አገኛለሁ ብሎ አይደለም። እሊህንም አስራ ሶስቱን ሕማማተ መስቀል፣ አምስቱን አይማደ ምስጢር አንድነት አድርጎ ተምሮ ያስተማረ፣ የመድህን ያለምን በዓል ያከበረ፣ ዝክሩን የዘከረ፣ የተሰቀለው ጌታዬ መስቀሉ ቤዛዬ ብሎ ማመኑ ነው። እድል ተንታ ተርታው ጽጓ ፈንታው ከሐዋርያት ጋር መንግስተ ሰማያት መግባት ነው። ይህን ሁሉ ያላደረገ ሰው እድል ፈንታው ጽዋ ተርታው ከአይሁድ ጋር ገሃነመ እሳት መውረር ነው። የሥጋ አባት ልጁን ቢወደው ጋሻ ጦሩን መክቶ ተዋግቶ ያድነዋል እንጂ ስለ ልጄ ልሙት አይልም። ጌታ ግን ስለ እኛ ብሎ ተሰቀለ። አሥራ ሦስቱን ሕማማተ መስቀል ታግሶ አድኖናልና ይክበር ይመስገን አሜን። እኛንም ስለ ወደደን ካለመኖር ወደ መኖር አምጥቶ የፈጠረን እግዚአብሔር ይክበር ይመስገን አሜን። ሁለተኛም አንድነቱን ሶስትነቱን ካለማወቅ ወደ ማወቅ፣ ካለመስማት ወደ መስማት፣ ካለመማር ወደ መማር ያበቃን እግዚአብሔር ይክበር ይመስገን አሜን። ሶስተኛም እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ፈጥሮ ሳያጠፋን በካህሊነቱ ችሎ ታግሶ እድሜ ሰጥቶ ያቆየን እግዚአብሔር ይክበር ይመስገን አሜን። አራተኛም ጊዜ ትነማርያም እመቤታችንን ከመከራ ስጋ ከመከራ ነፍስ የምታድነን እመቤታችንን ከማይጸናህና ፈጥሮ ከአንስተ ዓለም መርጦ ከሁሉ አልቆ የእናት አመላጅ የሰጠን እግዚአብሔር ይክበር ይመስገን፣ አሜን። አምስተኛም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ መድኃኒተ ስጋ መድኃኒተ ነፍስ የሰጠን እግዚአብሔር ይክበር ይመስገን፣ አሜን። ስድስተኛ ረፍተ ስጋ ረፍተ ነፍስ የምትሆነን ዕለተ ሰንበትን የሰጠን እግዚአብሔር ይክበር ይመስገን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን እግዚአብሔር ክብር ምስጋና ይግባው። አሜን። ጌታ ኢየሱስ ክርስቶስ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ሰውረኝ፣ እስከ ዘላለሙ አሜን።